ዙመያን በብር ልትገዛ ጓደኞቿን በብር እየለወጥክ ማለት ነው ነው። አቁል ይወጣበት ሲል ያው ሁሉ ድሮም እኮ እኛ አውቀነው አለ። ፖሊሶቹ ጥቅም እንዲያገኙ ና ጉቦ እንዲተቀበሉ በጉቦ እንዲገዛቸው በስነ ስርዓት ምክንያቱም አስቀምጠሀቸው አለ። ለነገ ብለህ ከፍለህ አስቀምጣቸው ስለሆነ ፓስፖርቷን የሰላምን ፓስፖርት ወስደህ አንተ

አህያ መጣ የካራ ተጭና ሴቱ ወንዱ ፋማ ሴቱ አባ ወራ ፍፍ እንዴ እን እንእንእን መልካም ሚስቶች እየተረገጡ እኮ ነው ያሉት። ሀላስ ሱመያና ውብዬ እንግዲህ በአንድ ተደያለቡ ውብዬና ሱመያ በአንድ ተደያለቡና ሱመያ ውብዬን እረሻተ ማለት ነው። ስለዚህ ሳይዲ በጉና

ራእዙ ላ እና ስለዚህ ለማንኛውም እስኪ አብረን ቪዲዮውን እንመልከት ማለት ነው። እስኪ አንቺ አለች አንቺ መቼም በጃቴ ማለት ኩረፍት ማለት ነው። በጃቴም እስኪ አብረን እንመልከት ቪዲዮውን ማለት ነው። በጋራ እስኪ አንቺ በጃቴም ያለችውን ጉቦ ልትሰጥነ ሀዋ ተቀበላለች? አልተቀበለም። ሀዋ ሀዋ በጥፊ ለሰሻት። ይሄንን የገር የገረጣ ፊቷን ልታጣምም ያኑሮ መድኃኒቷ ነበር። ይች ምንካፍ ነሽ መልክ። እናንተማ ግራ ታጋባላችሁ። አውቃችሁ ያደረጋችሁትን። ይሄ ብር አንድ ሚሊዮን ኢትዮጵያ ነው። አንድ ሰባት ሺህ ዶላር ነው። በዚህ ሰይድና ስማያ እንድታረቁ ድረግምቼ አንቺ ብቻ ነሽ። ይሄንን ብር ያዥ እና አንድ ሚሊዮን ኢትዮጵያ ይሆናል። ይሄንን ብር ያዥ፣ ነው ወላሂ ያዥ። መጀመሪያ ይሄንን ብር ወስጄ ዳይ። ብር አንቺ ከየት አመጣሽ ይህን ያክል ብር? እሱማ፣ ተይ ችግር የለም ሰይዶ ይሰጥኛል። አረ እሱ ነው የሚሰጥሽ ይሄንን ብር። ይሄንን ተይ፣ አንቺ ይሄንን ብር አሁን ሰይር ነው የሚሰጥሽ፣ ሁልጊዜ ይሰጥሻል ይህን ብር። ቅድም እንዳልሽኝ ከሆነ አንቺ ልታገቢ ያልሽው ልጅ ደበደበሽ አመመሽ፣ ሰይር መጥቶ ሐኪም ቤት ወሰደሽ። ከሐኪም ቤት ወጥታችሁ መኪና ውስጥ አየሽ፣ ልጁ ከዛ ሰኢድን በጩቤ ሊወጋ ነበር። ሰይር ጩቤ ቀምቶ ጣለ። ከዛ እኔ በዕልቅ ሰኢድን ደውዬ እንገናኝ ብዬ ሰጥቼው አረገ እሱ ነው የምትይኝ? በዕልቅ ከሰይር ጋር ተኛሽ ለምን? ይሄ እኮ ማድረግ አያስፈልግሽም። እና ደግሞ በዛ ተጨማሪ የአንቺና የሰኢድን ሚስጥር ደብቄ አንድ ሚሊዮን የኢትዮጵያ ብር ሰተሽኝ የእናንተ ሚስጥር እንድደብቅ ነው የምትፈልጊው አይደለ? አዎ፣ ለእኔ ብለሽ ሳይሆን እኔም ብዙ አታቀኝም፣ ለሱመያ ለሱመያ የኔ አልደብቅም፣ አልደበቅም። ይህንም ብር አንቺ እራስሽ ሻዡ ለልጅሽ ተጠቀሚበት። ለካ አሁን ገባኝ፣ ባለፈው ሰላምን እንደዛ ፖሊስ በለዋ ላይ እያወረደው እውነቱ ሊታወቅበት ሲል ብር እየከፈለ ለፖሊሶቹን ብር ከፍሎ ነው ያንን ሁሉ ፖሊስ ስለዋ ላይ እያወረደው ማለት ነው። ሰይድ ሰይድ፣ ስለዚህ አሁን አንቺም ይህንን ብር የሰጠች ለእኔ እንድትከፊ ነው ሰዎቹም እንዳይገኙበት ሴትዮዋም ጠፋች፣ ሰላም አስጠፋች እያለ በዚህ ቦታ ልክ የነበረው ራሱ ሚስጥሩን የሚደብቀው በዚህ ብር ነው፣ በዚህ ወረቀት እኔ ህንን አንድ ሚሊዮን ብር ሐያቲ ራሴ ብሩን ሰርቻ አገኘዋለሁ። ጓደኛዬንማ ለዚህ ወረቀት ብር አልሸጥም። ከዚህ በኋላ አንቺም ሰይድም አሁን ይህን ሚስጥር ድንገትን ይደብቅ የላቸው ሰይድ እና ሱመያ ቢታረቁ እንደው ለእውነት አስበሽ ለእነሱ አስበሽ ነው ብዬ ብል ቀስ ብለሽ እነሱ ታርቀው የተገናኙ ቀን ጠብቀሽ አለቱ ሂደሽ ኢትዮጵያም ኑሮ አልበጠብች በድጋሚ እንደባብ አልበጠበጥም። ሁጠና አንቺ ይህንን ብር ለሌለሽ ትሰጪኛለሽ። ይህንን ብር አንቺ ይዘሽ ለልጅሽ መስሩፍ ግዢ። እኔ ጓደኛዬን በብር አልሸጥም። ይህንን ብር ነገጧ ታገኘዋለሁ። እማ ግን ጓደኛዬ አንዴ በእኔ ከሸከከች ና ጓደኝነታችን ከተበላሸ በዚህ ብር መልሼ እገዛለሁ። እንደ እኔ ጓደኝነታችን አንቺ ዶላር ሽ ድጋሜ ጋደ ነገርቱ እኔ ጋር እንዳደወ እኔ እና አንቺ አልተገናኘንም። አንተዋ አንሶች ና እንደ ብሩ ልጨምርለሽ ከዚህ ዝም በላይ ሰጥሻል ሻል ስለዚህ ቲ እስካሁን እራሱ አንቺ ጋር ቁጭ ብዬ ማውራቴ ባለጌ ነኝ። ግን ይህን ውሸታችሁን ራሳችሁ ተወሻሹና ራሳችሁ ጨርሱት። እኔ ከዚህ ነገር ውስጥ እጄን አውጥቻለሁ። ስፈልጉ ልጁን ደብቁ። ከዚህ በኋላ ህይወት ውጣት አስፈልግም

ለዚህ ደረጃ የሚበቃው በቃ ያኔ፣ ለምንድን ነው ልበላችሁ? ያኔ የሚለፋው ምንትን የሚለው እንዲዚህ እየሰራ ጅነን እየሰራ በሀራሚ የተወለዱ፣ በሀራሚ የተወለዱ ልጆችን በቃ እንዲያደርጉ እንዲያሳድግበት ማለት ነው። ለማንኛውም ሱመያ መሽም ቪዲዮን ያዋን ቪዲዮ ትመለከቻለሽ። ያማላ አማላ ከሱመያ ተ- ተሀዋ ጋር ምንም ግጭት የላችሁም። አዋስ ሳይልፋ አልሰጣቸው ሽም አልሰጣቸው ሽም ትክክል ናት። አንድ ሰው ሰው በብር አይገዛም። ሰው በብር የሚለወጥበት ነገር የለውም ማለት ነው። ብር ተሰርቶ ይገኛል። ሰው ልጅን ተሰርቶ አይገኝም ማለት ነው። ጓደኛ ምን አስር ሊሄዱ አይገኝም ጓደኛ ማለት ነው። ጥሩ ጓደኛ የሚገለባበት ጓደኛ እርግጥ ላይ ጣፋ ሊገኝ ይችላል ማለት ነው ሁሉም አንድ ነው ተብሎ መወሰን አይቻልም በአሁኑ ሰዓት ደግሞ ተገለባባጭ ነው ያለው ማለት ነው ጓደኛ መስለው የሰው ትዳር የሚያፈርሱ ጓደኛ መስለው የሰው ባል የሚያጀናጅኑ ናቸው በአሁኑ ሰዓት ያሉት መሆኑን ነው እና ሸሽቶ መኖርን የሚያክል ነገር የለም እላችኋለሁ ይህን ለማንኛውም ሀይር ነው ሁሉም ነገር ሚዲያው ማረፊያ ያጣናል ነው ደግሞ የተበጠበጠው ምንድን እንዲ ነው እንዲው ባለ ትዳር የሞቀ ቤት